ኦፍኮርስ 16 15 ዓመት ልጅ ይኖረን ነበር ብዬሽ አስባለሁ። በነበረው ጊዜ ላይ የሶስት ወር ቢሆን የሁለት ወር ጽንስ ትይዛለች በአጋጣሚ እና ያ ነገር ደግሞ በጣም አደገኛ ነበር። በወቅቱ ነው ሁለት በፈጣሪም ዘንድ ያስጠይቃል። የመጡ የምጣ ሌላውን ተጋፍጠን ይህን ነገር ብናተርፍ ይቻላል በምን በሳት ኖ። የተያዘው ሃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልግሃለን ብሎ ሃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት፣ እዛው ነው የቀጠቀጡት። በጣም በጣም በጣም ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስሉ ይሄ ነገር ለምን ብትሉኝ፣ የዚህ ሰውዬ ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ አንደኛ መኮንን ነው የነበረው። አሁኑ ለሚኩራ ወረዳ ስምንት የነበረ ቤት ውክልና ከተነሳ በኋላ ሸጧል። ትዳር ተጣመረ እንጂ በአሰልጣኝነት ውስጥ የለም። ፖለስተራችን ስራ ስራ ሰራለሁ ብሏት ኮፒካፕ ምናምን አስገዝቷት። እብድ አይደለችም፣ አይምሮዋም የተዛባ ሴትም አይደለችም። ለፖሊስ ሪፖርት ልታረግ ስትል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 ለወዳጅ ዘመዶቻችሁም ሼር እያደረጋችሁ ቤተሰባዊነታችሁን አጠናክሩ። እኔ እንደውም ቢወለድ ደስተኛ ነበርኩኝ። ገና ያን ግን ያኔ ዛሬ የ16 ዓመት ኦፍኮርስ 16 15 ዓመት ልጅ ይኖረል ነበር ብዬሽ አስባለሁ። በነበረው ጊዜ ላይ የሦስት ወር ቢሆን ሁለት ወረ ፅንስ ትይዛለች በአጋጣሚ እና ያ ነገር ደግሞ በጣም አደገኛ ነበር በወቅቱ ወንጌል ያቺን ነገር ካወቀች ማጋባት የጋብቻ ስነስርዓቱን አታውቂ አይደለም። ስለዚህ እኔ ደግሞ ብዙ እውቀቱ የለኝ። የገባሁት ቅርብ ጊዜ ነው፣ ገና ትምህርቱን እንትን እያልኩ ነው። በዛ ጉዳይ ላይ በጣም እንትን አለን፣ ተነጋገረን። ይሄ ነገር ነፍስ ነው ሁለት በፈጣሪም ዘንድ ያስጠይቃል። የመጣ የመጣ ሌላውን ተጋፍጠን ይህን ነገር ብናተርፍ ይቻላል። በምን በሳት ኖ እኔ ቤተክርስቲያኔ በዚህ ልክ ልትልኛ አይገባም፣ አታጋባኝም። ሄዳነ ወድቀው ውጭ ነው የምንጋባ ወይ ደግሞ ለእኔ ክብር ጥሩ አይደለም በሚል ብዙ ተከራከር። ሳስበው እኔም ወቅቱ እንደዚህ አይነት ችግር ካለ አክሴፕት ማድረግ የጋራ ችግር ነው፣ አክሴፕት ማድረግ አለብን። እንግዲህ እግዚአብሔር ይቅር ይበለን ተባባለ። ያችን ነገር ድንበሯ ሆስፒታል ምናልባት የሐኪማችን ስንመጥራት አስፈላጊ ስላለ እንጂ አስፈላጊ ከሆነ መጥራት ይቻላል። እንግዲህ በወቅቱ አፕሮች አደረገች። እሱም ከዛ ለማገገም ብዙ ጊዜ ፈይቶብናል። ምክንያቱም ሴት ልጅ እንደዚህ ነገሮች ስታይ ስፖርተኛ፣ የተወሰነ ጊዜ መጎዳት ማስወረዱ ጉዳት ይኖራል። ግን በዚህ ልክ ይቅርታ ልጠይቅ እፈልጋለሁ። ይሄ ስነ ምግባር አይደለም። አሁን ከአቅሜ በላይ የደረሰ ነገር ስላለ እና ብዙ ተዘዋውረዋል። ልጅ ልወልድ ስል ልጅ ዘንዳ ልወልድ ስወክ ወልዶ ምናምን ከኔጋያ ወልዷል እሚል ብዙ እንጀላዎች አሉ። እሱን እውነታውን ለማሳየትም ዩርጂ በዚህ ልክ ይሄዳል ብዬ አላሰብኩም። እና እንደዚህ አይነት ነገሮች አሉ። ለዚህ ላይ ሰው ፈቃድ ነው የሆነው። መውለድ የለብንም ምክንያቱም ቤተክርስቲያኒቱ ህጓ ስለሚከለክል አቦርት ማድረግ አለብን ተብለው የተደረገው። ምክንያቱም ህጉም ልክ ነው እውነት ነው። ይህን ነገር ብናሳውቅ ኖሮ ያችን ስነስርዓት አያካሄዱም። መጠየቅም ይቻላል። ህጋቸው የተያዘው ሃይሌ ገብረስላሴና መሰረት ደፋር ልናናገር እንፈልግሃለን ብሎ ሃይሌ ቢሮ ጠርቶት ነው የተያዘው። እዛው ነው የደበደቡት። እዛው ነው የቀጠቀጡት። በጣም በጣም በጣም ልክ ያልሆነ ነገር ነው የተደረገው። መንግስት የሌለ ነው የሚመስለው። ይሄ ነገር ለምን ብትሉኝ፣ ይሄን ያህል አንድ ሰው ለማጥቃት፣ ይሄን ያህል አንድ ሰው ለመጥቀም፣ ይሄን ያህል ስልክት የሆነ ነገር ማድረግ የዚህ ሰውየ ወንጀሉ ብሔሩ ካልሆነ በስተቀር ሌላ ወንጀል የለበትም። ወንጀል ቢኖርበት እኔ አንደኛ መኮንን ነው የነበረው። በረንዳ ልወጣ ነው ላለችው ፍርድ ቤቱ አሁንም የወሰነላት ቤቶች አሉ። ሌሎች ቤቶች አሁንም ቢሆን ከሶስት 3 የበለጡ በራሷ ስም ያሉ ቤቶች አሏት። ከተጣላ ሁለት የሚዋደድ ሰው ከተጣላና እልኩስ ከገባ በኋላ የሚወራ ነገር ሁሉ እውነት ሊሆን አይችልም። ስሜት ነው በብዛት ስሜት ይበዛዋል። ከሌቴ ስላለቀሰች ተዘረፍኩ ስላለች አንድ ሌላ ዜጋ የሌላ ሀገርም ሰው ቢሆን እውነት ነው ወይ ተብሎ አይጠየቅም። ይህ ሰው በጭፍን ነው የተፈረደበት ስም ተነስቷል። ያንቶ ላይ ስም የተነሳው እንደውም አንደኛውም ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ እብን እብን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት አይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ እቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይህንኑ ለእናቱ በሁለት መቶ ሺህ ብር ይሸጣላችኋል። አይተኸዋል። ለዚህ ያለህ ምላሽ ምንድን ነው? ታደለ መልካም ሴፍቻ ይህን ነገር ለእናቱ እንደዚህ ያረኩ ስትል ለእናቴ ደግሞ እንደዚህ አድርገን ልናታል አላለችም። እውነታው ግን ምንድነው መሰለህ? ሁለት ሺህ ሁለት ላይ የእሷ እናት ማለት የኔም እናት ናቸው። እናቶችን ኮፈሌ ነበረ የሚኖሩት፣ ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውም ሻሸመኔ አራት መቶ ካሪ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፋ ያረግለት ሰርቪስ ቤት ሰርቼለት ሁሉ እቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳረፈ ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካደረገን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለእነሱ እንዲወጣ ተደርጎ እጣውን እኛ እራሱ አንፈልግም ብለን ጓደኛችን ናት እጣ ያወጣችልን። እጣው ስታወጣ ለእኛ እንደውም የተሻለ ነው የደረሰን፣ ለእሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የእኛ እጣ ደረሰን። ለእኛ አውጥታለን ማለት ነው ያለችን ነገር። አደስን ማዘር መታ እንድትቀመጥ አደረግን። አምስት ዓመት ሲሞላው ነው ካርድ ነው እንትን ሰርቲፊኬት እንኳን የምትቀይረው ካርታ የምትቀይረው ኮንዶሚኒየም የገዛ ነው። አንድ መቶ ሀምሳ ሁለት ሺህ ምናምን ብር ነው። ስሊፖችን ላሳይ ይችላሉ፣ ደብዳቤዎችንም ላሳይ ይችላሉ። ሽልማት ሳይሆን በሽያጭ ነው የገዛ ነው። ከመንግስት ከቤቶች ኤጀንሲ። ይህም ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት የኔ የእሷ እናት የኔ እናት ነው። የምንኖረውም ለእነሱ ነው በቤተሰቦችንም ጭምር ነው የምንኖረው እኛ ብቻ በልተን ሌጀሪ ነገር ብንሆን ባዶ ቀፎነት ነው። ህይወት ለእናተም ነው ህይወት ለወንድም ለዘመር ነው ህይወት ለሀገር ነው ለጎረቤት ነው ለሀገርም ጭምር ነው አይደል? ህይወት የምትኖሩ መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። ያለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል እንደዚህ ምን ያደቅመናል? ይሄ እዛ ጋ ያልኩትን ትሪትመንት ስታይ እኔ እንኳን ይሹን አላውቅም። እኔ ክሪስ ክሮስ ነው የምወደው። የእኔን ቤተሰብ ሌላ ሰው እንዲረዳ ንፈልገው የዛን ሰው ቤተሰብ እኔ እንድረዳ ንፈልገው በርካታም ያለው ያ ነው። ያን ስላደረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት ካርታ ይሰራላት ሰርፕራይዝ እናደርጋት አለች። ይሄማ ጥሩ መልካም ነው ብዬ ያንን ቤት ሁለት መቶ ሺህ ወር ሽያጭ ውል ተሰርቶ ምክንያቱም ምን አለው መሰለህ ድካም። እውነት ነው የምናወራው፣ ስለ እውነት ነው የምናወራው። እና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል፣ አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው። መልካሙነቱ እሷ ከፍላ ባትከፍለንም እኛ ራሳችን ሰተናት ነው። የሽያጭ ዋጋ ያደርግ ነው ጉዳዩ ትሉ። እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሰሄደን ሰርፕራይዝ ነው ያደረግናል። የባህል ምግብ ተዘጋጅቶ የቅቢቡና በጣም ተወደው ትንሽ ከርከር ያለ ነገር ካለ ማየ ቅቤ ቡና ብላ ምትሄድ ልጅ ናት። በፍቅር ነው የምትወደው የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለ መኖሩ ነው እንጂ፣ ፎቶግራፍ ሲቀባበሉ እዚህ ርክክብ ሲያደርጉ እንኳ የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው ብሎ ታሪክ እዚህ ድረስ ያመጣው ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ ስለ እርግጠኛ ነኝ። እኔም አልሰማውም፣ ሻሲምና ስለተደረገው ነገር አልነገረችም አልተናገረችም እዚህ ሾላ ሻሸመኔ ምንድን ነው ለእናትዮ አሁን አዋሾ ቀበሌ ላይ ለእናትዮ ያመጣናቸውን የመኖሪያ ቤት አራት መቶ ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ፣ በግንብ ያጠርኩት አደገኛ አጥር አለው ሴፍቲያቸውን እንዲጠበቅ ልክ እሷ ለእኔ እናት እንዳረገችው እኔም ደግሞ ለእሷ እናት አድርግ ያለው ነው አርጋለች እሷ እኔ ለእሷ እናት ነው ያረኩላቸው። ግን የጋራም ቢሆን እሷ ደግሞ ለምኔት ው ክሪስ ክሮስ ነው ስላልስላልከ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አርገናል በጋራ ቸው ከዛ ባለፈው ሁለት መቶ ካሬ ደግሞ በእኔ ስም ገዝቼ ነበር ሻሸመን እዙ አካባቢ ላይ እሱም ቦታ ለእህትየው፣ እሷ ከዛ ካልተመቸ ቦታ ላይ ራሷ ወታ እናቷ ጎን እንትሆን በእኔ ስም የነበረውን ሁሉ ለእሷ ስጥታ ነው። እነዚህ ስለምን አይጥም፣ ስለ መኪናዎች ተነሳ ማታ ላይ በጣም ያሳዘነኝ እና ያበሳጨ ነገር፣ እኛ መኪና ነጋዴ አይደለንም። አምስት መኪና እንደ መኪና ትገዛለች እንድትሸጥ ኮንስትራክሽን ስራ ሰራለሁ ብሏት ፒካፕ ምናምን አስገዝቷት ብር በጣም ከፍተኛ ብር ተብሎ በወቅቱ ዶልፊን መኪና ስትገዛ አምስት ሺህ ብር አውጥታ ገዝታለች። እሱ ይሄው የቀድሞ ባለቤቷ አቶ ታደሰ ገብረ መደን በሴፍ ፋንታሁን ሾው ላይ ቀርቦ ስለ መኪና የተናገረው ነበረ። መኪና ቤታችን ወይ አንድ ሁለት መኪና ነው ፓርክ የሚያደርገው ብሏል። በነገራችን ላይ ግን እዚ ከአንድ እስከ አምስት የሰሌዳ ቁጥር ሁለት አዲስ አበባ 64 አራት 20 ዶልፊን የሰሌዳ ቁጥር 2 አዲስ አበባ 39 256 ቢትስ የሰሌዳ ቁጥር 98 853 ፒካፕ የሰሌዳ ቁጥር 01 አዲስ አበባ 22927 የሰሌዳ ቁጥር 11386 ያሪስ ኮምፓክት መኪና የማይንቀሳቀስ ንብረት ተብሎ ተመዝግቧል። እንግዲህ የቀድሞ ባለቤት አቶ ታደሰ ገብረመድህን በሴፉ ፋንታሁን ሾው ቀርቦ መኪና ያለው ሁለት መኪናዎች ወይ ቢኖሩ ነው፣ አንድ እኔ ጋ ደዋን ጄና ያሉ ዶልፊን ነው እሷ ጋ ያለው ኮምፓክት እንጂ እነዚህ መኪናዎችን እያበላላ አትሌት ገለቴ ቡርቃ የነበራት የመኪና ቁጥር እዚህ ላይ የሰፈረው የማይንቀሳቀስ የግል ንብረት ተብሎ አምስት ተመዝግቧል። የሌለ ንብረት ደግሞ ፍርድ ቤት አይመዘግብም። እነዚህ መረጃዎችን አይቶ እንደሚመዘግብ ይታወቃል። ይህንን እስከ ስር መሰረት በማጥራት ይዘን እንቀርባለን። የቦታዎችንም ሁኔታ እጄ ላይ መረጃ ለ አስራ አንድ መሬት የሚባል የለም ላለው እንግዲህ እጄ ላይ ያለው መረጃ የማይንቀሳቀስ ንብረት ተብሎ እስከ ዘጠኝ እዚህ ላይ ሰፍሮ እናገኛለን። እንግዲህ በደንብ ዲቴል ይህንን መረጃ ለሚጠይቀን አካል ማሳየት እንችላለን። አዲስ አበባ ቦሌ ክፍለ ከተማ ወረዳ 8 በዋሳ ከተማ የቦታ ስፋት 600 ካሬ ሜትር፣ በአዲስ አበባ ከተማ፣ በሞጆ ከተማ፣ በሰበታ ከተማ ህንፃዎች፣ በአዲስ አበባ ክፍለ ከተማ፣ በአዲስ አበባ ቦሌ ክፍለ ከተማ ገርጂ ቶታል የሚል ክሪስታል አክሲዮን ማህበር የሚሉ የቦታዎችና የግል ይዞታዎች እንደነበሯቸው አለ። አቶ ታደሰ ገብረመድህን ግን እዚህ ላይ ምንም ንብረት ያህል እንደተነገረው አይደለም ብለዋል። እዚህ ላይ አንተ የምትለው ነገር ይሄ በራስ ላይ ማለት አንዳንድ ጊዜ ምን መሰለህ፣ እንዴት ነው አውቆ የተኛን ሰው ብትቀሰቅሰው አይነቃም። ሆም ብሎ የተደረገ ሚዲያውንም ህዝቡንም ለማወናበድ ለማጭበርበር እየተደረገ ኖት ሰልፍ ኮንፊደንስ ታደለ ገብረ መድን ማለትም ባለፈው በሰይፉ በኢቢኤስ ሾው ላይ ገለታ ያንስታቸው የነበረው የቀድሞ ባለቤቷ አቶ ታደለ ገብረ መድን ቀርበው ነበረ። ዛሬ በሰይፉ በኢቢኤስ ላይ ቀርበው ተናግረዋል። ከመጀመሪያ እስከ መጨረሻ እንዴት እንደተገናኙ የግጭታቸው ምክንያት እንደነበረ፣ ከዛ ከግጭታቸው ተያይዞ የመጣው የንብረት ክፍፍል አንዳቸው በአንዳቸው ላይ እንዲያደርጉብኛል እንዲያደርጉብኛል የሚሉ ነገሮች ተነስተዋል። እኔ ነገሩን ሰብስቤ ሰምቼ እንደደረስኩበት መደምደሚያ ይኸው፣ ይሄ ከበድ ያለ የባልና ሚስት ጠብ ነው። የባልና ሚስት ጠብ በጣም ውስብስብ ሊሆን ይችላል። በተለይ ገንዘብ፣ ዝና፣ እንዲህ አይነት አነጋጋሪነት በሁለቱም ወገን በታከለበት ሚሲ ይሆናል። ይሄ በኢትዮጵያን ትዳር ብቻ አይደለም፣ በጣም ባደጉት ሀገሮችን በታላላቅ የሆኑ ታዋቂ የሆኑ ሰዎች እንደዚህ በሚለያዩበት ጊዜ ያው እነሱ ከመነሻው ነገሮችን በህግና በምን ስለሚያሳስሯቸው ነው እንጂ ሜሲ ይሆናል። በዛ ላይ ደግሞ የሚያገኘው ትኩረት በማህበረሰቡ ዘንድ የሚያገኘው ትኩረት በሚዲያ ላይ የሚያገኘው ትኩረት ነገሩን የበለጠ ውስብስብ ያደርገዋል። አቶ ታደለ ከተናገሩት ነገር እንደተረዳሁት ጋብቻቸውን የፈጸሙት በሙሉ ወንጌል ቤተ ክርስቲያን ነው። እንደ ወንጌላዊ አማኝ በወንጌላዊ አማኞች ቤተሰብ ውስጥ ተወልዶ እንዳደገ ሰው ይህ ምን ማለት እንደሆነ ይገባኛል። ሁለቱ ሄደው እዛ ቃል ኪዳን ሲፈጽሙ ቃል ኪዳኑ በጣም ጠበቅ ያለ እስከ ሞት ድረስ የሚጸና በሶስት ገመድ የታሰረ ይሉታል። እንደውም አንዱ ባልና ሚስት አሉ፣ እግዚአብሔር በመሃላቸው ሆኖ የታሰረና ጠበቅ ያለ ነው። ይሄ ተግባራዊ ይሆናል፣ አይሆንም እሱን እንዳጠይቁኝ። ግን መነሻው መሰረቱ በጣም ጠንካራ ነው። የትዳር የጋብቻ መሰረቱ እግዚአብሔር እንደሆነ የተቀመጠበት ነውና እዛ ቦታ ላይ መጋባታቸው በሙሉ ወንጌል ቤተ ክርስቲያን በቃል ኪዳን መጋባታቸው በኋላ ለመጣው ነገር ዋነኛ ምክንያት ወይንም ከችግሩ አብዛኛው ነገር ሊፈታበት የሚችልበትን ነገር የዘጋ ምክንያት እንደሆነ አድርጌ ስለምቆጥሮ ነው። ለሁሉም እምነቶች አክብሮት አለኝ። ሰዎች በሚያምኗቸው እምነቶች በሚያደርጓቸው ነገሮች ሕግን እስካልተላለፉ ድረስ ወይም በሌሎች ላይ ጉዳት እስካላስከተሉ ድረስ የራስ የግል ውሳኔያቸው እንደሆነ አምናለሁ። ነገር ግን እንደኚህ ሰዎች አብረው በሚኖሩበት ጊዜ አብረው እንግዲህ ወደ ቤተ ክርስቲያን እየሄዱ ወደ እንግዲህ በተለምዶ የጴንጤ ቤተ ክርስቲያን ይባላል፣ ያው ወደዛ እየሄዱ በአምልኮም በምን እየተሳተፉ አብረው እየቆዩ ጸሎትም ይኖራል፣ አገልጋዮችም ይመጣሉ። እንግዲህ ግንኙነታቸው ጠበቅ ያለ ነው። የወንድማችን አቶ ታደለ ገብረ መድን ከዛ በፊት የነበራቸው የእምነት ባክግራውንድ ምን እንደሆነ በእርግጥ እዛ ስላልተናገረ አላቅም፣ ግን መገመት እችላለሁ። በሚጣሉበት ጊዜ ወይም አለመግባባቶች ከተፈጠሩ በኋላ ልክ ለፍቺ ሊደርሱ ሲሉ አለመግባባቶች ሲፈጠሩ፣ ያው ወንድማችን ታደለ ገብረመድን ተነስተው ወደ ጠበል እንዲሄዱ እሷንም ቤተክርስቲያን ማለትም የፕሮቴስታንት ቤተክርስቲያን አድርሰዋት ብቻ እንደ እሳቸው ሳይገቡ ራሴን ልመልከት ራሴ ላይ ሪፍሌክት ላደርግ እንደዚህ አይነት ነገር በሚል እንደማይገቡ በቃ ለምልልሱ ላይ ተናግረውታል። በእኔ እምነት ይሄ ትልቅ ልዩነት የፈጠረ ነገር ነው። በዚህም እምነት በዚህም እምነት አብረን እንኖራለን የሚሉ በተለይ መሀላቸው ሌሎች የሚያጋጩ ነገሮች ኖረው እያሉ ይሄ ነገር ሲጨመር ለመፍታትም አስቸጋሪ ይሆናል። ለምሳሌ እሷ የምታምነው የምትከተለው ነገር በዛ ቤተ ክርስቲያን ያሉ አገልጋዮች መጥተው እንኳን በተለያየ መንገድ ጫና ሊያሳድሩ ቢፈልጉ ከበድል የሚችል ይበስ እንደማውቀው ከህይወት ኤክስፒሪየንስ እንደምረዳው። ስለዚህ በዚህ ቃለ ምልልስ ላይ እንደተረዳሁት ወንድማችን አቶ ታደለ ያው ከእሷ ጋር የነበራቸው በዚህ በቤተ ክርስቲያን የነበረቸው ህብረት አቁሟል፣ ወደ ጠበል ቦታ ሄደዋል፣ ሌላ ሌላ ነገር ተከስቷል። ይህ እንግዲህ ለእኔ እንደሚመስለኝ ነገሮቹን ለመፍታት የነበረውን እድል በጣም እና ከመጀመሪያም ሙሉ ጥያቄ ያስነሳ ነገር ሊሆን ይችላል። ከመጀመሪያስ ወደዚህ አይነት ህብረት ውስጥ የተገባው በምን አይነት ሁኔታ ነው ብለን እንድንጠይቅ ያደርገናል ማለት ነው። እንግዲህ መለያየታቸውም አልቀረም ተለያይተዋል። ከተለያዩ በኋላ አሁን የምንመለከተው ነገር ከፍተኛ የሆነ ከንብረት የተያዘ ጭቅጭቅና የመለያየት ውጤት ነው። ከዛ ጎን ለጎን ደግሞ አንዳቸው በአንዳቸው ላይ የቋጠሩት እልህ እና አድቫንቴጅ ተወስዶብኛል የሚል ነገር ያለ ይመስለኛል። ግን በጣም ሊገባኝ ያልቻለ ነገር መንግስትና ህግ ባለበት ሀገር እንደዚህ ተተኩሶብኝ እንደዚህ ሆኖብኝ፣ እሷም እንደዚህ እንደዚህ እንደዚህ ተብሎ የታለፉት ጉዳዮች ለምን እንደታለፉ አልገባኝም። ይሄ ከልዩነት ያለፈ የህግ ጉዳይ ሊመለከተው በጥብቅ ሊመለከተው የሚገባ ጉዳይ ነው። ምክንያቱም በእነኝህ መሃል በተወጠረና በጣም በተጨናነቀ ሁኔታ መሀል ባሉ ሰዎች መሀል እንዲህ አይነት ነገር ሲፈጠር ህግ በሚገባ ሊያየው ይገባል። ከዚያ እያይዤ ማለት የምችለው እንግዲህ እነኚህ ሰዎች እንዲህ አይነት ሜሲ ሁኔታ ውስጥ ገብተዋል። ስሜት በዚህ ውስጥ አለ። አድቫንቴጅ ተወስዶብኛል የሚል ነገር አለ ገንዘብ አለ እውቅና አለ። ይህንን እንግዲህ አሁን በሽምግልና እንደተባለው ሰይፉ እንዳለው ቢፈታ መልካም ይሆናል። ሽምግልና ተፈቶ ሁለቱን ነገር አቀዝቅዞ እሷም ሴት ልጅ ናት። ሴቶች በፊት የትዳር ጣምራቸው በኋላ ከተለዩ በኋላ እሱ ደግሞ የገባበት ሌላ ሪሌሽንሺፕ አለ። ይሄ የሚፈጥረው በጣም ከፍተኛ የሆነ እንትን ይኖራል። ይህንን እንግዲህ መረዳት ይገባል። ነገር ግን አሁን በሰላማዊ መንገድ የሚለያዩበት ሁኔታ ቢመቻች እና በሽምግልና ቢታይ ጥሩ ነው ላለው ዳግማዊ ታሪኩ ነበርኩ። ይህ ድራይቭ ስሩ ብሮድካስት ነው። በያላችሁበት መልካም ጊዜ ማራናታ